ስ ቤተ ክርስቲያን አስተምሮ የክርስቲያኖች አንድነት በሶስት ጾታ ይከፈላል። እነርሱም ወንዶች፣ ሴቶችና ካህናት ናቸው። የሴቶች መንፈሳዊ አገልግሎት በቤተ ክርስቲያን አስተምሮ ታላቅ ስፍራም ይሰጠዋል። ይህም ከሚገለጥባቸው አንዱ የፈጠረንን አምላክ ቅድስ ሥላሴ ብለን በእናት አንቀጽ መጥራታችን ነው። ይህም ከእናት በስጋ እንደተወለድን ከሥላሴም በጥምቀት መወለዳችንን ለመግለጽ ነው። መጋቤ ሐዲስ ይህንን ከስላሴ ደግነትና ሩኅሩኅነት ጋርም ያጣምሩታል። እንግዲህ እግዚአብሔር አምላካችን እያንዳንዱ ፍጥረት የሰራበትና ያገናኘንበት ጥበብ እንዲሁም እንዲኖር ደግሞ የሰራበት ከሆነ ስንመለከተው በጣም አላቂቅ ነው፣ በጣም ደግሞ የሚያስደንቅ ነው። እግዚአብሔር አምላካችን እንደምናውቀው በባህሪው የማይታይ ህልና መርምሮ የማይደርስበት እዚህ አለ እዚያ የለም ብለን የማንናገርለት ግን በምልዓት የሚኖር ረቂቅ የሆነ አምላክ ነው የምናመልከው ማለት ነው። ነገር ግን ከርቀቱና ከምጥቀቱ የተነሳ ከልዑልነቱም የተነሳ አእምሯችን በጣም እንዳይደክም፣ በጣም ደግሞ እግዚአብሔርን አላውቀውም ወደሚለው እሳቤ ምድምዳሜም እንዳይደርስ በብዙ መንገድ ለአባቶቻችን እግዚአብሔር ራሱን ገልጧል። በብዙ መንገድ በመጽሐፍ ቅዱስ ላይ እንደተመዘገበው ራሱን አሳይቷል፣ ራሱን ገልጧል። ራሱን ከገለጠባቸው መንገዶች መካከል አንዱ ይሄ ምሳሌያዊ መገለጥ ምንለው ነው። ምሳሌያዊ መገለጥ ማለት በምድር ላይ ባለው በእያንዳንዱ ፍጥረት ራሱን የሚያሳይበት ለፍጥረቱ የሚያቀርብበት እና የሚናገርበት ነው። ለምሳሌ በዮሐንስ ወንጌል ላይ ስንመለከት እኔ የበጎች እረኛ ነኝ ይላል። አሁን የበጎች እረኛ ነኝ ብሎ ሲናገር እንዲያው የሆነ በግ የሚጠብቅ አካል የሆነ የሚለብሰውን ለብሶ የሚቋጥረውን ስንቅ ተሸክሞ በጎቹን ለማሰማራት የሚታይ ሲያሰማራ የሚታይ የበግ ጠባቂ ማለት አይደለም። እኔው ወይን ሀረግነኝ ሲል እንዲው የሆነ የሚቀጠፍ የሚቆረጥ ፍሬ ያለው ወይን ነው ማለታችንም አይደለም። ቅዱስ ጳውሎስም ስለ ክርስቶስ ሲናገር ወኩኩሰ ክርስቶስ ቱ ያም ማለት ክርስቶስ ነው ብሎ ሲናገር እንዲያው ክርስቶስ ይህ የሚጨበጥ ግውዝ የሆነ የማይሰማ ድንጋይ ነው ማለት አይደለም። የራሱ የሆነ ምስጢር አለው። ግን እግዚአብሔር ራሱን በምሳሌያዊ መገለጽ ስለሚገልጥ አባቶቻችን በዛ መንገድ ይናገራሉ። ራሱን በዚህ መንገድ ራሱን ገልጧል ማለት ነው። ወደዚህኛው ማሳብ ስንመጣ እግዚአብሔር ደግነቱን፣ ርኅሩህነቱን የገለጠበት መንገድ ቢኖር አንዱ ሴትነት ነው። በቤተ ክርስቲያናችን አስተምህሮ ቅድስት ስላሴ እያል እንጠራለን። ቅድስት ስላሴ ሊቃውንት ለምንድን ነው ስላሴን በሴት አንቀጽ ምን እናገርላቸው ወይስ ስላሴን በሴት አንቀጽ ለምንድ ነው የምንጠራቸው የሚለውን ሲተነትኑና ሲያብራሩ ሴት በባህሪዋ ርኅርኅተ ልብ ናት። መከራይታ፣ ግፋይታ፣ ሀዘናይታ አትችልም። በጣም ልቧ ርኅሩኅ ነው። ከዚህም የተነሳ ስላሴ ርኅሩኅነታቸውን በሴት ግብር፣ በሴት አኳኋን፣ በሴት ሁናቴና ተፈጥሮ ርኅሩኅነታቸውን መግለጥ ስለሚገልጡ። ስላሴን በሴት አንቀጽ እንጠራቸዋለን። ለምሳሌ እኛ አራቱ ባህሪያት አለን እናል አይደል? ለምንድን ነው አሁን አራቱ ባህሪያት ለእኛ ለምንድን ነው ይኖሩ ለምንድን ነው እግዚአብሔር ከእሳት ከነፋስ ከውሃና ከመሬት ለምንድን ነው የፈጠረን ከተባለ በእኛ ባህሪ ውስጥ ያሉ ነገሮች የእግዚአብሔርን ግብር ስለሚያሳዩና ስለሚገልጡ ነው። ለምሳሌ እኛ ከእሳት ተፈጠርናለን። እሳተ ባህሪው ኃያል ነው። መንገድ ካልከለከለው ወንዝ ካልገደበው በስተቀር የትኛውም ነገር ማጥፋት ይችላል። እግዚአብሔር ምረቱ ቸርነቱ፣ ደግነቱ ከለከለከለው በስተቀር የትኛውን ፍጥረት ለጥፋ ይላል ሊያጠፋ ቢል ይቻላል ማለት ነው። መሬት የባለጸግነት ምንጭ ናት። ሀብት ብል ንብረት ሁሉ የሚገኘው ከመሬት ነው። እግዚአብሔርም እኔም ባለጸጋ ነኝ ሲል የሰው ልጅ ከመሬት ነው የፈጠረው። ነፋስ ገለባውን ከፍሬ ይለያል። እግዚአብሔርም እኔ ፍትሐዊ በጽድቅ ነኝ፣ ኃጥአንና ጻድቃን ለይቼ ፈርድ አምላክ ነኝ ሲል ነፋስን እንደፈጠረ። ውሃ በባህሪው መንጽሔ ነው፣ ያነጻል። ቢታጠቡበት ንጹህ ያደርጋል እግዚአብሔር እኔ ንጹህ አምላክ ነኝ ሲል እንደዛ ፈጥሮ ልክ እንደዚሁም ሁሉ እኔ ርህሩ ነኝ ሲል እግዚአብሔር አምላካችን ሴትን ፈጥሯል። ከዚህ የተነሳ የሱን ባህሪ ለመግለጥና ለመናገር ቅዱስ ስላሴ እያልን ስላሴን በሴት አንቀጽ እንተራቸዋለን። በሁለተኛ ደረጃ ሴት ከባህሪዋ ልጅ ታስገኛለች። ከባህሪዋ ነው የምታስገኘው። ለምሳሌ እመቤታችን የክርስቶስ የባህሪ እናቱ አይደለች። አብ የባህሪ አባቱ ነው። እመቤታችን ደግሞ ስጋ በመልበሱ የባህሪ እናቱ ናት። እያንዳንድ እኛን የሚወልዱን እናቶቻችን የሚያስገኙ እናቶቻችን የባህሪ እናቶቻችን ናቸው፣ የባህሪ እናቶቹ። ስለዚህ ሴት ከባህሪዋ ከባህሪዋ ልጅ እንደምታስገኝ ስላሴም ከባህሪያቸው ይሄንን ዓለም ፈጥረውታል። የሆነ አካል ፍጠሩ ሳይላቸው፣ የሆነ አካል አዘጋጁ ሳይላቸው፣ የሆነ አካል ለመፍጠር ተውሳክ ምክንያት ሳይሆናቸው፣ የሆነ አካል መንስኤ ሳይሆናቸው፣ እንዲሁ ከባህሪያቸው ስለፈጠሩት ያን ፈጣሪነታቸውን፣ ያን ገባሪነታቸውን፣ ያን አዘጋጅነታቸውን ለመግለጥ አባቶቻችን ስላሴን በሴት አንቀጽ ቅድስት እያሉ ይጠሯቸዋል ማለት ነው። ሌላው ክርስቲያኖች ከእግዚአብሔር ጋር ለመገናኘት ለኃጢአት ስርየት የተሰዋውን የክርስቶስን ስጋና ደም ለመቀበል የሚሰበሰቡባትን ቤተ ክርስቲያን በሴት አንቀጽ ቅድስት ቤተ ክርስቲያን ብለው ይጠሯታል። ሊቃውንቱ ለዚህ በምክንያትነት ሴቶች የሕይወት ምንጭ ወይም እናት በመሆናቸው በብዙ መከራ እየተፈተኑ የቤተ ክርስቲያንን ሕይወት ያስቀጥላሉ ሲሉ መጋቢ አዲስ ሚስጥሩ ታዬ ቤተ ክርስቲያንን ከሙሽሪት ክርስቶስን ከሙሽራ ጋር አያይዘው ይገልጹታል። ከዚህም በተጨማሪ ወደኋላ የአዳምና የሔዋንን አፈጣጠር ማየትም አስፈላጊ ነውም ይላሉ። ሔዋንን ሲፈጥር በአዳም ላይ ከባድ እንቅልፍ አምጥቶ እንደነበረ መጽሐፍ ይናገራል። ያ ከባድ እንቅልፍ ምስጢሩ ምንድን ነው ከተባለ አሁን ባይተዋርና ከርታታ ብቸኛ ለነበረው አዳም ረፍት እንደተሰጠው ሔዋን ረፍቱ እንደሆነች ለማሳየት ነው። ከእንግዲህ በኋላ አዳም ያርፋል። አሁን ረዳት የለኝም ብሎ አይጨነቅም አጋሽ ፍለጋ አይንከራተትም ሌሎቹ አካላት ተባዕትና አንስት ሆኖ መፈጠራቸው ለሱ አያስጨንቀውም ያርፋል እረፍት ነው ለዚህ ነው እህቶቻችን በባል ካረፉ ወንዶችን በሴት ካረፉ በኋላ ካገኙ በኋላ ነገሩን ሁሉ ይረሱትና ማረፍ ይጀምራሉ መገላገል ይጀምራሉ መጨነቅ ያቆማሉ የነገ ዕጣ ፈንታቸው ላይ አብረው መወሰን ስለሚችሉ በግል መታገል በብቻ መሮጥ የሚባለው ነገር ይቀራል ስለዚህ ግላዊ ድካም የለም ማለት ነው ስለዚህ ያን እረፍት ለማሳየት እግዚአብሔር ሔዋንን በእንቅልፍ ነው የፈጠራት። ከዚህ የተነሳ አባቶቻችን ቤተክርስቲያንን ከሙሽራይቱ ጋር ወይም ደግሞ ከሴት ጋር ክርስቶስን ደግሞ ከወንድ ጋር መስለው ይናገሩታል። ይሄ እንዴት ነው ከተባለ ደግሞ ለምሳሌ ቅድስት ቤተክርስቲያናችን የክርስቶስ ሙሽራ ናት ብለን ስንናገር፣ ሙሽራ በተሞሸረችበት ቀን የደረሰችበትን ክብር የደረሰችበትን የደስታ መጠን ማንም ማወቅ አይችልም። ሙሽራሽ ቤተ ክርስቲያንም ክርስቶስን ገንዘብ ስታደርገው ባለቤቷ ስታደርገው የደረሰችበትን የደስታ መጠን ማወቅ አይቻልም። አርኮስ የሚባለው ሊቅ ሲናገር ስበዛ ለ ተፈጸመ ሳ ቤተክርስቲያን ነው የሚለው በዚች ቀን የቤተክርስቲያን ደስታ ተፈጸመ ነው የሚለው። የደስታውን ፍጻሜ ግን ማወቅ አይቻልም በፍጹም መድረስም ስለማይቻል ማለት ነው። ስለዚህ ያንን ደስታዋን ለማሳየት በዛውም ላይ ሙሽራ በባህሪ ትታፈራለች፣ ትከበራለች። ቅድስት ቤተክርስቲያንም በሴት መመሰሏ እንደዛ ነው ስለምትታፈር ስለምትከበር። አሁን አሁን እየቀረ መሰለኝ እንጂ ድሮ ሙሽራ በሆነ መንገድ ላይ ስታልፍ እሷን ለማየት ሴቶቹ የጓዳቸውን ስራ ትተው መንገደኞቹ ቆመው ፈረሰኞቹ ፈረሳቸውን አቁማን የሚያሳልፉ የሚመለከቱም የነበረ። ለምንድን ነው እንደዛ ከተባለ መታየት፣ መወደድ፣ መከበር የሙሽራ ባህሪዋ ነው። ቤተ ክርስቲያን የምትወደድ፣ የምትፈቀር፣ የምትከበር መሆኗን ለማሳየት በሴት ነው የገለጣት ማለት ነው። በናናችን ላይ ሙሽራ ሙሽራ በሙሽርነት ማለት ሚዜዎች አብረው ይቀመጣሉ። ሙሽራው ወዲሁ ይመጣና ከሚዜዎችና ከሙሽራዎች መካከል እጇን አንስቶ እጇን ስሞ ለይቶ የሚወስዳት ሙሽራይቱ ነው። ምናልባት ሚዜዎቹ ልክ እንደ ሙሽራይቱ ለብሰው ደምቀው አሸብርቀው ተውበው ተኳኩለው ሊሆን ይችላል። ሙሽራው ግን አስቀድሞ ቤቱ የሚያዘጋጀው አገባታለሁ ብሎ የሚያስበውና የሚጨነቀው ሙሽራይቱን እንጂ ሚዜዎችን አደለም። ከዚያ የተነሳ መካከል ያለችው አሁን ሙሽራ ይወስዳታል። እውነት ለመናገር በዚች ቤተክርስቲያኑ ዙሪያ ብዙ እንደሚዜ የተቀመጡ ብዙ አካላት አሉ። የቤተክርስቲያን ስም የተሰጣቸው ቤተክርስቲያን የሚባሉ መልካቸው ከውጭ ውበታቸው ሲታይ ቤተክርስቲያን ቤተክርስቲያን የሚል አይነት ከበር ያላቸው ነገር ግን ሙሽራው የማይፈልጋቸው ሚዜዎች። ይቺ ቤተክርስቲያን ተጋድሎ እስክጨርስ ድረስ ምድር ላይ አብረው የሚተከሉ አብረው የሚቆዩ ሰባኪዎች ያሏቸው፣ ትንቢት እንናገራለን የሚሉ ወገኖች ያሏቸው በጣም ብዙ ቤተክርስቲያናት አሉ። እነሱ ሚዜዎች ናቸው። ለምንድ ነው እነዛ የኖሩት ከተባለ ግን ደግሞ ሙሽራ ያለ ሚዜ ብቻ ስለማትቆም ነው። አንዳንዱ ለምሳሌ ኛ ቤተክርስቲያን ብቻ እውነት ከሆነች ለምን ማትቀጥለው ሌላው ለምን ያስፈልጋለን? ሙሽራው የሚፈልጋት ሙሽራዊቱም ሆኖ ሳለ ሚዜዎች ግን የግድ ያስፈልጋሉ። ግን ሚዜዎች የሙሽራይቱን ያክል ስሜት የላቸውም፣ ክብር የላቸውም። ያን ያክል ስሜታቸው አብሮ በሙሽራይቱ ቢደሰቱም ፍጻሜያቸው ግን የሚታወቅ ስለሆነ ማለት ነው። መጨረሻ ሙሽራው ዞ የሚደሷን ነው መድኃኔዓለም ክርስቶስ ሙሽራይቱን ፈልጎ ባለኛው ሰዓት ይመጣል። በአጠቃላይ ቤተ ክርስቲያን ከአዳምና ከሔዋን ተፈጥሮና ምስጢራዊ አንድነት ጀምሮ ለሴቶች በምሳሌነት የምጠቅሳቸውና በሊቃውንቱ የሚሰጡት ማብራሪያዎችን ያየን እንደሆነ ቤተ ክርስቲያን ለሴቶች የሰጠችውን ታላቅ ክብር ማሳያ ነው። ይህንን ክብሯን ለማሳየት የእኛን ቅዱስ ቤተክርስቲያንን አባቶቻችን በሙሽሪት በሴት መስለው ይናገሩላታል። ስለመወደዷ ስለመፈቀሯ ስለመከብ ሰው እናትና አባቱን ይተዋል አይደል የሚባለው ሚስትን በፈለገ ጊዜ ባል እናትና አባቱን ይተዋል። መድናለም ክርስቶስ እቺን ሙሽራዋን ቤተክርስቲያን ለመፈለግ በመጣ ጊዜ ከላይ ሰማይ አባቱን ትቷል። የሰማይ አባቱን ትቷል። ምን ማለት ነው? የሰማይ አባቱ እንደሱ ስጋ አለበሰም፣ በምድር አልተመላለሰም፣ በስጋ አልተገለጠም፣ አልተገረፈም፣ አልተሰቃየም መስቀል ላይ አልወጣም አብ። ስለዚህ በተለየ አካሉ ስጋ ለብሷል። የሰማይ አባቱን ይተዋል ማለት ይሄ ነው። ስለ ሙሽራይቱን እናትና አባቱን ይተዋል የሚለው ሀሳብ በዚህ ይደማደማል። እናቱንስ እንዴት ተወ ከተባለ እናቱን እመቤታችንን መድኃኒዓለም ክርስቶስ መስቀል ላይ ይዟት አልወጣም። የተወለደ ዓለምን ለማዳን ነው ከቅድስት ድንግል ማርያም። መስቀል ላይ ሲወጣ ግን እሱ ብቻውን የወጣው እናትና አባቱን ይተዋል። መስቀል ላይ ወጦ ግን ቤተክርስቲያኒቱን ገንዘብ አደረጋት፣ ዋጃት ለዚህ ነው ራቆቱን የሆነ ጌታ ራቆቱን የሆነ አምላክ የተራቆተ ለሷ መሆኑ ስለምታቅ ቤተክርስቲያን ሙሽራይቱ በእርቃኑ አላፈረብ አልተሳቀቀችም። ለምሳሌ አንዲት ሚስት ወይም አንዲት ሙሽራ ባሏን እርቃኑን ብትመለከተው ምንም አይሰማትም። ያ እርቃንነት ገንዘቧ ነው አካሏ ነው። የሚያሳቅቃት የሚያሳፈራት ነገር የለም። ቤተክርስቲያኒቱ ክርስቶስን ፍለጋ ወደ ቀራኒው ስትሄድ ጌታዋ ራቆቱን ያገኘችው፣ እርቃኑ የሆነ ግን ለሷ እንደሆነ እርቃኑን አካሏ እንደሆነ ስለምታቅ በርቃነቱ እንዳይሆን አልተዛባበተችበትም። እስኩኬ ረደም መስቀል ከነረ የሆነ ምንብ ከብላም አልተሳለቀችበትም። ገንዘብ አደረገችው ማለት ነው። ይሄ ምስጢር ምን ያሳያል ከተባለ ሙሽራይቱ ቤተክርስቲያንና ሙሽራው ክርስቶስ የተገናኙበትን የተዋሩበትን ምስጢር ያሳያል። ለምንድን ነው አሁን አባቶቻችን ደናገላን ድንግልናን ይመርጣሉ? ምስጢሩ ምንድ ነው ከተባለ በክርስቶስ ስለሌላ ባል አንደርም እያልኩ ነው። ደናገላ እናቶቻችን በድንግልና የመኖራቸው ምስጢር እሱ ነው። ደናግላን አባቶቻችን ደግሞ በዛ ልክ መገለጣቸው ደግሞ ክርስቶስን በትክክል ለማሳየት ነው። ስለዚህ ቅድስት ቤተክርስቲያን ስንል በአጠቃላይ የሴቶችን ክብር የምናሳይባት፣ ምንመለከትባት፣ ምንገልጥባት ምስጢራዊ ሀሳባችን እንደሆነች ሁላችንም ማሰብ፣ መመልከት ይጠበቅብናል ብዬ አስባለሁኝ። ከዚህም ባሻገር ሊቃውንቱ ስጋዊት እናት ከምድራዊ አባት ዘርን ተቀብላ ልጆችን በምጥ በሕማም እንደምትወልድ ሁሉ መንፈሳዊት እናት ቅድስት ቤተ ክርስቲያንም መንፈሳዊ ዘርን ከሰማዊ አባት ከእግዚአብሔር ዘንድ ተቀብላ ምዕመናንን በመከራ በሚገለጥ ሰማዕትነት አልፋ ታሳድጋለች። ይህም የቤተ ክርስቲያንን አስተምሮና ስርዓት ለሴቶች የእናትነት ድርሻ ምን ያህል ታላቅ ቦታን እንደሚሰጥ ማሳያ ነውም ይሉናል መጋቢ አዲስ ሚስጥሩ ታዬም በበኩላቸው የእናትነትን ርኅራይና ጥልቅ ፍቅርም ከዚህ ጋር ያያይዙታል። እንግዲህ ሴቶች የእግዚአብሔር የፍቅሩ መገለጫዎች ናቸው። እግዚአብሔር አምላክ ይህን ዓለም ምን ያክል እንደሚወደው አባትም እናትም ሆኖ ምን ያክል እንደሚወደው የምናውቀው እናት ልጅን በምትወድበት ልጅ ደግሞ እናቱን አባቱን በሚወድበት ፍቅር ነው። እግዚአብሔር ፍቅሩ መገለጫዎች እነሱ ናቸው። አንዲት ልጅ ያላት እናት ልጇ ወደ ውጭ ወጥቶ ሲጫወት ከጓደኞች ጋር ቢጣላ ቢያለቅስ፣ እናት የልጇን ጩኸትና ድምፅ ስትሰማ ምሰራውን ስራ አቆማ፣ ግብሯን አቆማ፣ እያንዳንዱ ነገር ትታ የልጇን ድምፅ ወደ ሰማችበት ስፍራ ትሮጣለች። እግዚአብሔርም እያንዳንዱ ፍጥረት አማኙን በክርስትናው ጥላ ስር ያለውን ፍጥረት የሚሰማበት የድምፅ ፍጥነት በዚህ ልክ ነው። ራሄል የምትባል ሴት ግብፅ ላይ ጩኸቷን ስታሰማ፣ እግዚአብሔር ይህ ምንድን ነው? ጩኸታቸውን ሰምቻለሁ አለ። ሙሴ ያለው በጣም ሰማው። ለምንድን ነው እንደዛ የሰማው ከተባለ፣ በወላድነት ግብር ነው። ልክ ወላጅ የሆነች እናት የልጇን ጩኸት የምትሰማበት ስሜት አለ፣ የሚሰማት ነገር አለ። በዛ ልክ እግዚአብሔር የእስራኤላን ግፍ አየ፣ ተመለከተ፣ ጩኸታቸውን ሰማ። ለማውጣት የሮጠው ከዛ በኋላ ነው። ምክንያቱም እግዚአብሔር አባታችንም እናታችን ነው። ክርስቶስን አንተ አቡነው ዋንተ መናድ ምንድን ነው? ለምንድን ነው እግዚአብሔርን አባታችንስ ነው፣ ለምን እናታችን ነው አለን ከተባለ እናት በባህሪዋ ቆርሳ ታጎርሳለች፣ ቀዳ ደግሞ ታለብሳለች። ይሄ የእሷ ግብር ነው። እግዚአብሔር አምላካችንም አንድያ ልጁ ክርስቶስን መድኃኔ ዓለም ከላከው በኋላ ክርስቶስ የገንዛ አካሉን ቆርሶ ለእኛ ጎርሶናል። የገንዛ የራሱን ጸጋውን ጸጋውን የእኛን ጸጋ ማለት የእሱን የባህሪ ክብሩ ለእኛ በጸጋ ሰጥቶናል፣ አክብሮናል ማለት ነው። አልብሶናል። አሁን ገነት ላይ እንዳለው ራቁትነት እኛ በዛ ምንግለጥ አይደለም። የክብር ልብስ ለብሰናል። የልጅነት ጸጋ ተጎናጽፈናል። ያን በእናት ግብር በኩል ያገኘ ነው ማለት ነው። በዛ ላይ አንድ በዳም ማሰብ ያለብን ምንድ ነው፣ ይሄ ቤተ ክርስቲያኒቱን በእናትነትም ካየን፣ የእናትነትን ግብርም ከተመለከትነ ዘንድ አባቶቻችን ማለት እናቶቻችን እናትነትን በጉጉት የሚጠብቁት ነው። በጉጉት ለምሳሌ እናና ስንመለከት ሀና መሳሙኤል፣ ሀና የእመቤታችን እናት እመቤታችን ለመውለድ የነበራት ጉጉት ቀላል አይደለም። አሁን አሁን አሁን በእርግጥ እናትነት ብዙ የሚያጓጓ እየሆነ አደለም። አብዛኛው ሰው መውለድ አይፈልግም። እንዲሁ በብቻ መኖር ይፈልጋል። ኃላፊነት መውሰድ አይፈልግም። መሸከም አይፈልግም። ልጅ እንዲጮወበት አይፈልግም። ስለዚህ ላይፋችንን በራሳችን ብቻችን መጀመሪያ ማሳለፍ አለብን የሚል አይነት መላመት አለው። በድሮ ዘመን ግን እንደዚ አይነት ሀሳብ አልነበረም። ቤተክርስቲያኒቱም እንደዛ አታስተምርም። ትውልድ የሚቀጥለው ብዙ ተባዙ የሚለው ስርዓት፣ በዛ ላይ የክርስቶስ ማራና ጽድቅ የሚፈጸሙ በሰው ላይ ነው። ያ እንዲፈጸም እናትነትን እናቶቻችን በጣም ይጓጉለታል፣ አባቶቻችንም ይፈልጉታል። ምትወልድ እናት ምትወልድ ሴት ይፈልጋሉ። ሚስታቸውን ትወልድላቸው፣ ቤታቸው ላይ ልጅ እንዲበወርቅ ይፈልጋሉ። ያኛው ምስጢር ግን ከመንግስት ሰማያት ሀሳብ ጋር የሚገናኝ ሀሳብ ነው። በብሉይ ኪዳን ሔዋን ቀድማ በመሳሳቷ ሞት በሔዋን በኩል መጥቷልና በሚል ከቁጥር እንዳይገቡና ርስት እንዳይካፈሉ ይደረግ እንደነበር መጽሐፍ ቅዱስ ይነግረናል። በዚህም ምክንያት የሴቶች ክብርና ልዕልና ዝቅ ያለ ነበር ቢባልም ቅዱሳንን ከመውለድና በመንፈሳዊ ጥበብ ከማሳደግ ባሻገር ታላላቅ እና ድንቅ ተጋድሎን የፈጸሙ በሕይወታቸው አርያና ምሳሌ ሆነው ያስተማሩ በብሉይ ኪዳንም ብዙ ቅዱሳን እንስቶች አሉ። ወደ ብሉይ ኪዳኑ ሐሳብ ስንመጣ በብሉይ ኪዳን ዘመን ሴቶች የተለየ ድርሻ አላቸው፣ የተለየ ክብር አላቸው። በእርግጥ ከነበረው መገፋት ስንነሳ ወንዶቹ ሴቶችን ይሏቸው የነበረ የተወሰነ ነገር አለ። ለምሳሌ በእናንተ ምክንያት ከገነት ወጣን እያሉ ርስት አያካፍሏቸውም፣ እና ሴቶቹ ከርስት አይመደቡም፣ ባለርስቶችም አይሆኑም። ምናልባት ወንድ ልጅ ወንድ ልጅ ሴት ልጅ የመጨረሻ ብትሆንም እንኳ ከእሷ በላይ ሁለት ሶስት ወንዶች ካሉ፣ አንድ ወንድ ካለ የመጀመሪያ አንድ ወንድ ተወሎ እስከታች ያሉት ሶስት ቢሆንም እንኳ የመጀመሪያው ነው ሊወርሰው የሚችለው ሴት ልጅ አትወርስም እየተባለ ያ ምክንያቱ ምንድን ነው ከተባለ በእናንተ ምክንያት ከገነት ወጣን ነው ከገነት ወጣን ነው። የስልጣን ልጆችም ከርስት እንደተለዩ ሲረዱ ወስደው ሀሳባቸውን ለሙሴ የነገሩት ሴት ልጅ በዛን ወቅት ትወርስ ስላልነበረ ነው። በሀገራችንም በኢትዮጵያ የብሉይ ኪዳኑ አስተምሮ በቀድሞ ሰዓትም ስለነበረ ያኛው እንደ ትውፊትም እንደ ባህልም ስላለ አሁንም በአንዳንድ ቦታ ላይ ሴት ልጅ እንደ ወራሽ አትቆጠርም። ይህ ግን ሰዎቹ አሁን በግል ስሜታቸው የሚያስቀጥሉት እንዲሁ እንጂ ቤተክርስቲያን እንደዛ አድርጉ ብላ የምትናገረው ማለት ነው። ሲጀመር የኛ ኦርቶዶክሳውያን ርስታችን መንግስተ ሰማያት ናት፣ ሰው መጋደል መትጋት ያለበት ለዛ ነው ብላ ስለምታስተምር ትልቁን አላማና ስል እዛ ነው የምታስቀምጠው ማለት ነው። ስለዚህ እንደዛ አይነትም ነበረ፣ በእናንተ ምክንያት ከገነት ወጣን፣ በእናንተ ምክንያት ሞት መጣብን እያሉ ይናገሯቸው ነበረ። ቢሆንም ግን እግዚአብሔር በአገልግሎቱ ውስጥ ግን ሴቶቹን እንዲርቁበት፣ እንዲሸሹበት፣ እንዲያው እንዲወጡ አላደረጋቸውም። ወንዶች በሚያገለግሉበት ስፍራ እንዲያገለግሉ። ለምሳሌ በምን በምን ያገለግሉ ነበር ከተባለ አንደኛ በቤተ መቅደሱ ዙሪያ ውስጥ አገልግሎታቸው ምንድን ነበር ከተባለ ለቤተ መቅደሱ አገልግሎት የሚሆኑ ልጆችን በመውለድ እናቶች ያገለግሉ ነበር በዛን ሰዓት። ምክንያቱም እነሱ ካልወለዱ እግዚአብሔር ቤተ መቅደስ ቅድስተ ቅዱሳኑን ገብቶ ማን ሊያጥነው ይችላል? በብሉይ ኪዳኗ መቅደስ ወይም ደብተራ ኦሪት በዕለት በዕለት 288 አገልጋዮች ይገባሉ የበግና የከብት ደም እያዙ መስዋዕቱን እያቀረቡ ማለት ነው። 288 በአንድ ሰዓት 12 በአንድ ሰዓት 12 እየሆኑ አሁን እነዚህ ሁሉ አገልጋዮች ወደዛ ለመግባት መሠረታቸው ማን ነው ከተባለ እናትነት ነው። እናት ያልወለደች እዛ ሊገባ አይችልም። ስለዚህ የተሻለውን ወልዶ ለመቅደሱ በማድረስ ለአገልግሎት በማድረስ ይሄ አንድ አገልግሎት ነበራቸው፣ ያለነሱ የሚሆነ ስለሌለ። ከዛ በተረፈስ መቅደሱ ውስጥ ምንድነው የነበራቸው አገልግሎት ከተባለ ለቤተ መቅደስ መጋረጃ የሚሆነውን ለዕጣን ማቅረቢያ የሚሆነውን በአጠቃላይ ቤተ መቅደሱ ውስጥ ሊያገለግል የሚችለውን ነገር በማዘጋጀት በመስፋት፣ በመፍተል ያገለግሉ ነበር። ለምሳሌ ታሪክ ልናገር። በቀደመው ዘመን እነ ኢሳያስ ከመነሳታቸው አስቀድመው በእስራኤል ምድር ላይ ሴቶቹ ተስፋ ነበራቸው። ተስፋቸው ምንድን ነው? ከእኛ ክርስቶስ ሊወለድ ይችላል የሚል ተስፋ ነው። ከእኛ ክርስቶስ ሊወለድ ይችላል የሚል ተስፋ፣ ይህ ተስፋ ስለነበራቸው አንዲት ልጅ አገረች በድንግልና ከሞተች ወገኖቹ ያለቅሱላታል፣ አገር ማቅ ይለብስላታል፣ አመርት ቢያ ይነሰንስላታል። ለምንድን ነው እንደዛ? በልጅነቷ ወራት ሳታገባ ከሞተች የሚለቀስላት ከተባለ እግዚአብሔር ከተስፋ ፍቋታል፣ ሳት ወልደው ሞተች ተብሎ ስለሚታሰብ። ስለዚህ በድንግልና መሞት በዛን ወቅት በጣም አስጨናቂ፣ በጣም የመርገም ምልክት ሆኖ ነበር ይታሰብ የነበረው። ለዚህ ምሳሌ እንዲሆነ የወፍታሄ ልጅ ማንሳት እንችላለን። የወፍታሄ ልጅ አባቷ መስፍኑ የወፍታሄ ለጦርነት ከዚህ ሲዘምት ስለት ለእግዚአብሔር ተስሎ ነበረ። ስለቱ እንዲህ ሚል ነው፣ በመጀመሪያ መጥቶ የተቀበለኝን ለአንተ መስዋዕት አድርጌ ያቀርብላለሁ የሚል ነው። እኛውን ሀሳብ ያስበው ዮፍታሄ ምንድን ነው ከተባለ በቤቱ ያሳደገው የእሱን ማዛ የለመደ ሲወጣ ሲገባ የሚከታተሉ የነበረ በግ ነበረው፣ ጠቦት በግ ነበረው። እና ወዲያው ወደ ቤቴ ስገባ እሱ ቶሎ ተመልክቶ እኔን ይቀበለኛል ብሎ አስቦ ስለነበረ ይህን መስዋዕት ለእግዚአብሔር ተሳለ። ድል አድርጎ ተመለሰ። አሽከሮቹ መጥተው ለመስፍኑ ቤተሰቦች እነሆ አባታችሁ ገዣችን ድል አድርጓል ብሎ ሲናገር፣ ይህች ሴት ወዲያውኑ ልጃገረዶቿን፣ ገረዶቿን አስከትላ አባቷ ልትቀበል ሄደች። አባቷ ሲመለከታት ግን በጎ ፊት አላሳያትም። አይቀጽክኝ ወለት የልጅ ሆ ያሰነካክልሽኝ አላት። ለምንድነው እንደዛ ያላት ከተባለ ቅድም እንዳልኩት ይቀበለኛል ብሎ ያሰበው በጉን ነው። ግን ሴት ልጁ ስትቀበለው ሴት ልጁን መሥዋዕት ማቅረብ አለበት። ይህም ሲያስብ ተጨነቀ። አባቴ ምንድን ነው አለችው። አይ እኔ መሥዋዕት አቅርባለሁ ብዬ አሰብኩት ነጭ በጉን ነበረ እሱ እንደሚቀበለኝ አስቤ ነገር ግን አንቺ ቀድመሽ ተቀበልሽኝ እና ምን ይሻላል አላት። ያቀረብከውና የተሳልከው መሥዋዕት ለእግዚአብሔር ሳታቀባቀርተህ አንተ ከሚፈረድብህ መንግሥትም ከሚናጋብህ እኔ ለእግዚአብሔር መሥዋዕት አድርግ አድርግ አቅርብ አለችው። እሺ አለ። አንድ ጥያቄ ልጠይቅሃለው አለችው። አባቴ እንግዲያውስ እሺ የምትል ከሆነ ለድንግልና እንዳለቅስ እባክህ ጊዜ ስጠኝ አለችው። ለሶስት ወር ያክል ለድንግልና እንዳታልቅስ ጊዜ ሰጣት። ገረዶቿን ይዛ ሄደች። ረጅም ተራራ ላይ ለሶስት ወር ያክል አለቀሰች። ተመልሳ መጣች። መሥዋዕት አድርጎ አቀረባት። አሁን ይችን ሴት ምን አስለቀሳት? ምንድን ያስለቀሳት ያን ያክል ከተባለ በድንግልና መሞቱ አስለቀሳት። ጌታዬን እኩል ወልደው ይችላለሁ። እኔ ባለባ ገባ ትዳር መሰረት ልጅ የመውለድ ድብ ቢኖረኝ ጌታዬን እኩል ወልደ ይችላሉ። ከባልደርስ አልደርስ በድንግልና ለሞት ነው ብላ ነበር ማልቀሷ። እነሆ ማለቀሰች መስዋዕቱን አቀረበች። ይህንን ታሪክ የለወጠው ግን ነቢዩ ኢሳያስ ነው። ነቢዩ ኢሳያስ በእስራኤል ሴቶች ዘንድ ይወራ የነበረውና ይነገር የነበረውን ተስፋዊ ሀሳብ እንዲህ ብሎ ቀየረው። እነሆ ጌታ ራሱ ምልክት ተሰጣችኋል። ድንግሊቱ በድንግልና ፀንሳ በድንግልና ትወልዳለች። አሁን ቀድሞ እነሱ አግብተው ክርስቶስ እንደሚወልዱ ነበር የሚያስቡት። አይ እንደዛ አይደለም። እነሆ ድንግል በድንግልና ፀንሳ በድንግልና ትወልዳለች የሚለውን ነገር ተናገረ። ከኢሳይያስ መነሳት በኋላ ለአምስት መቶ ዘመን ያክል የእስራኤል ቆነጃጅት ሴቶች ባል ከማግባት ይልቅ ጎጆ ከመመሰረት ይልቅ ጌታዬ ከኔ ሊወለድ ይችላል ብለው ስለሚያስቡ በቤተ መቅደሱ ዙሪያ ቤተ እየሰሩ ድንግል ሆነው ጌታቸውን ይጠብቁት ነበር። ምና ከኛ ቢወለድ እያሉ እነዛ ሴቶች ምን ያደርጉ ነበር እዛ ከተባለ ሀር እያስማሙ ይፈትላሉ፣ ወርቅ ያቀርባሉ፣ መስወቅ ይሰፋሉ፣ እጣን ይመርጣሉ። ባጠቃላይ በዚህ አይነት አገልግሎት መቅደሱ ውስጥ ያገለግላሉ። ስለ እመቤታችን ስንናገረው እመቤታችን ከደናገላነ እስራኤል የተካፈለችውን ሀርና ወርቅ ያስማማች ትፈትል አደም ነው። እነዛ ደናገላነ እስራኤል ለማን ናቸው ከተባለ ክርስቶስ ከኛ ሊወለድ ይችላል ብሎ ተስፋ ያደረጉ ሴቶች ናቸው፣ መቅሱ ዙሪያ የነበሩት። ስለዚህ እመቤታችንም በእነሱ ልማር ነበረ ሀርና ወርቅ ያስማማች ትፈትል የነበረው ነበረው። በእርግጥ የእሱ ሀርና ወርቅ በፍጻሜው የመለኮትና የትስብእት እያልን የምናመሰጥረው ሀሳብ አለ፣ ቢሆንም ግን ያለማድ የተገኘው ግን ክርስቶስን እንወልዳለን ብለው ካሰቡ ሴቶች ነበር። ስለዚህ በመቅደሱ ውስጥ ሰፊ ድርሻ፣ ሰፊ አገልግሎት ነበራቸው። ከመጋቤ ሐዲስ ሚስጢሩ ታዬ ጋር ሴቶችን በቤተ ክርስቲያን ያላቸውን አገልግሎት አስመልክቶ ያነሳነውን ርዕሰ ጉዳይ አልቋጨንም። ሳምንት በተከታይ ክፍል ጠብቃችኋለሁ። ሰናይ ጊዜ።